አንተ ምልኩ አድርገኝ አሜን። ሰላም ለከናፍር ከባለማርነት እና እንደ ውሃ ምንጭ ለሚፈሳቸውን ከናፍሮችን ሰላምታ ይገባል። በጌታ ክርስቶስን መሳም በቀለ እንደተነከረው ግምጃ ተነክረዋልና ተባርከዋልና። አቡ ቀረንጢዎስም የሚስጢራትን ሰውንም የሚተዋልከውን ዮሐንስ ሆይ

በትርጉም ምችል ዘንድ አንደበቴን ማህተም ለኔ ፍታልኝ ግለጽልኝ። ሰላም ለአስናኒከ የአባቶችን ተራ ተራፋይነት ነፍሬ ላልቀመሱትን ላላገኙ እንደ ውተት ነጫጭ ለሆኑትን ጥርሶች ሰላምት። የከበር የተላከ ሐዋርያ እና ነቢይ ቅዱስ ዮሐንስ ሆይ ንግግሬን የጣፈጠን እና የአማረ ይሆን ዘንድ የሚጨውልኝ ንግግሬንም አልጫነትንም አንደበቴንም የሚያጣፍጥልኝ አሜን። ሰላም ለልሳንከ ሁለት መንገዶችን ለሚናገሩ አንደበትን ሰላምታ ይቀበል እንደዚህ አንዲቷንም የሕይወት አንዲቷንም የሞት ናቸውና የዕውቀትንም ባህር የምታዋኝ የምታዋኝ የቋንቋዎችን አባት ቅዱስ ዮሐንስ ከእነዚህን ከሁለቱ ሕይወትን በተሰኛችው መንገድ ወስደ ከአንተን ዘንድ የመማኛትንም ይህችናትን እና ሰላም ለቃለከ የተመሰገነውን ወንጌልን ካስተማሩትም ከሶስት ወንጌላውያን ይልቅን ነገር ሁሉ ከፍ ያለ ሆነው ነው። ለቃለ ሰላም ይገባል። እግዚአብሔርን ወዳጅ በጽዋ ዮሐንስ ወይ በእኔ ላይ ነው። ክፉ የመከራ ጥላቶችን በቃለ ትዛዛትን ትበትንልኝን ዘንድ ልመናዬንም በፊትንም አድረስልኝ። ሰላም ለእስትንፋስከ የህይወትንም ለሚተነ ለሚ

ማዕበሎቹን ወደ ላይ ሰላም ለመስራከ በፍቅር ቢጽ በፍቅር እግዚእ ሁለቱን ነቢያትን ጸንተው ይኖራሉ።

ፈልታ ለአፈንም ለምትወጣ ለምትጣፈጥ ተብሎ ወደ ነሰላምጥ የገባ ከተመረጡት ከብዙዎች የተመረጠ ዮሐንስ ወይ ከጥምና ከረሃብን ሀገር ወደ ተድላ ደስታን ሀገርን በክንፈ ጸጋ ውሰደኝ። ሰላም ለልብ ከዕብራውያንም ስቅለው በገደሉና መምህርን በጌታ በኢየሱስ ክርስቶስ መተማመን ላልተባሉ ልቦና ሰላምታ ይገባል። በድንግልና እና በንጽህና የጌጡ ዮሐንስ ነፍስ ከምድር ላይ ጠቢያን እንደሚጠርግ በጸሎት ኃይልን ጥላቶችን ሁሉ ጠርገን አጥፋለሁ። ሰላም ለኩላሊት ቤት እቃዎችን በመብራት እንደሚፈቱን እንደሚፈልጉትን ክርስቶስን ለፈተናቸው ኩላሊቶች ሰላምታ ይገባል።

ዓይነት ሰላምታ ይገባል የሚል ስለተፃወታ ነው። የሆነ ብልሃነ እና ሀዲሳን ኪዳን ወንጌል የምትፅፈው ዮሐንስ ሆይ ሀሳቤን ሰማይን እንዲያደርስ እዘዘው፣ ባይሆን ጠማማ እንዳይሆን ምርዳው። ሰላም ለአማዊ ትከ ክርስቶስን ፈጣሪውን በመስቀል ላይ ተሰቅሎ ባየኸውም ጊዜ በሐዘን እና በልባል እንደተጋደለው ሰላም ሰላምታ ይገባል። ክርስቶስም በእውነትህ እና በቅንነት የምታመልከው ነው።

የሰጠከውን ዮሐንስ ወይ ለባሪያነው ቀናውን መንገድ ምራኝ ወደ ሰማያዊ ቤትን እንደገባ ፍቀድልኝ። ሰላም ለንብርትከ የቅርታንና የሩህ ራይን ውሃ ፍጹም ለማይለየውንም የንብርትህንም ማሰሮ አምሳል የሆነውን ብርት ሰላምታ ይገባል። ለቀደመች የደብረ ኦሪትን የሚጣፍጥን መሸቱ መልካምን መዓዛ ሰዎች የጨለማውን ማበጋዘት ከሆነው ከዳይ ብሎ ስነ ሰራዊትን በጸሎትን ጠብቀ በላይ መከራ እንዳያመጡ ሰላም ሰላም ለአቃቤ ከ በምህራንና በኢየሱስ ክርስቶስ አጠገብ ለተቀመጡት በቅዱሳን መታጠቂያ ላጌጠው ወገብ ሰላምታ ይገባል። ከሶስት ወንጌላውያን አራተኛውን የምትሆነው ቅዱስ ዮሐንስ ከሰማያውያን ክብራቸውንም እንደወደቁ መላእክትን ክህነትን ጎዳና የራቁ ጠላቶችንና አፈ ግምገማውንም ቃላቸው ሰላም በበለላ አቃዊ ስከ ሰሱን አምሳለ ስጋን አዳራሽን ላነጸውን ታፋዎችን ሰላምታ ይገባል። በማስተዋልን በንጽህና መላእክት ወዳጅም የሆንከው በቤትህና በመንገድ ሀውሬ እንዳይነጥቀኝ በግህንን ጠባቂ ሆነኝ አሚን።

ልቤ ያንተንም መጠጊያ አድርጌሃለሁ እና ለዳብሎስን ከመገዛት ነፃ የወጣውን አድርገኝ። አሜን። ሰላም ለቁም የሚያልፈውንም የሚያልፈውን ያለውንም የዓለምንም ንቃአትንና የኃጢአትንም ነብዩ ካልነካቸው ለእግርህን ጣቶች ሰላም ተይገባሃል። ከነቢያትንና ከሐዋርያትን እንዳንተ ያለ ዮሐንስ ሆይ እግሮችንም በተዋህዶ ሃይማኖትን ፀንተው እንዲቆሙ አድርግልኝ። ዳብሎስ ወዴና አትውሰደኝ ወደ ክፉ ቦታም አታውጠኝ አሜን። ሰላም ለአስባረ እግርከ ከመልክን ዳርቻን ለሚቀመጡን ለአስሩ እግርህ ጣቶችን ሞገስ እንደሆኑ ለእግርህ ጥፍሮች ሰላምታ ይገባል። ዮሐንስ ወይ በሰማይም የምታበራ ክብርን ከፍ የሚያደርግ

በሚያጠሩበትን ጊዜ አገልጋይን ወደ ቀኝ የምታስር በምታደርስበት በምታደርስ ሆን መንገድ ምራን፣ አሚን። ሰላም ለመልክከ የምስጋና እና የዝማሬያችን መሻ አንተ እንደሚገባ አድርግልን። ለሚያምረው መልክን ሰላምታ አቀርብልሃለሁ። ንጽህናን እንደ ግምጃን የለበስከው ዮሐንስ ሆይ የከንፈሬን ፍሬ የሚሆነው ጸሎቴን ንጹህ እንደሆነ የዕጣንን ሽታ አድርገህ ተቀበለኝ። ሰላም ለፍልሰት በወንድሞችን ዘለም አይሞትም የሚለው ይህንን ነገር ወጣ ክደ ክደ ተባለ። በህይወትን ያለህን ዮሐንሱ ከዚችንም ዓለም ህይወትን ሰውነቶችንም በቅድስናና እና በንጽህና የተጌጡ ናቸውና እና አገልጋይህንን በሚወድድ አገነት ውስጥም ለመመላለስን እና ሰልጥነን አብቃኝ። የዚችንም በዚህንም የሚኖሩትንም የተመረጡ ወገኖች ናቸውና። እና ሰላም ለልብከ ወለአሳአኒከ ወላ አሳ አኒከ የመኖርህን ነገር ያስረዳኝን ዘንድ እርዳተንና ላብራኮችንም

እንጂ አትከልክል የሚለውን የወንጌልን ትእዛዛትና ተንታው ባህል ላይ ያለችውን የከበረችውን በረከት እንዲሆን እኔን ይፈልጋሉ እና ባለጸጋ ዮሐንስ ሆይ መስጠት ነው የተችለው፣ አትበለኝ የድሃ ሕይወትን ምትመና ነው እና ኦ ከፍሎ ሽታ የሚሸተው ነው። ይህንን ምስል አይን የሽቱን ጸሎታ ጣፍጠው ለውጠው መስዋዕትን የምታሳደኝ ክቡር ዮሐንስ ሆይ እኔንም ለመባረክ ነው። ከወንድሞቼ ከሐዋርያት ጋር ና ብልቡናዬን ውስጥ ነው ፍቅርህን የሚበዛ ነው ና ሰላምታ የኢየሱስ ክርስቶስ ወዳጅ ዮሐንስ ሆይ ወልደ ነጎድጓድ ጋር ሰላምታ ይገባል። የተከበርከው አቡነ ቀላፊዎስ ራእይ ያየህንም ዮሐንስ መለኮታዊ ምስጢራትን የተናገርኩ ለአንተ ሰላምታ ይገባል። የአዲሱ ስርዓተ ሐዋርያ ዮሐንስ በቤተ ምን እንዳደን ለደረሰብን መከራ ሰላምታ ይገባል። በትግል በትዕግስትህንም የሮምንና ቁጣንን ትችልም የሞላኸው ነው አስክሬን ያስነሳህ የዮሐንስ ሰላምታ ለአንተ ይገባል። ከደቀ መዛሙርትና አብራኮ ጋር ለሚያስጨንቀውን መከራ የታገሰ ነው። ዮሐንስ ሰላምታ ለአንተ ይገባል። ክብር የተሞላ አንተ፣ እንደ አንተ ያለ ስም በምድር ማንም የለም። በምስጋናም በእንብልታም፣ በቤተ ክርስቲያንም ጉባኤ ማ ዮሐንስ ሰላምታ ለአንተ ይገባል እያሉ እንሆ የኔንን የምስጋናና የማዕዘዘን አገር ብልሃለ እውነተኛ መለኮት እና የክርስቶስ ተወዳጅ የሆነ ከሆነ ጻድቁ ዮሐንስ ሰላም ለአንተ ይሁን። የቅድስት ቤተ ክርስቲያንን በዓላትን እለት በምስጋና በማህሌትም አንተን ታመሰግናለች እና ዮሐንሱ ሰላም ተናንተ ይገባል እያልኩ ስምህንም በጠራሁን የመልክህንም ደም ግባትን ምንስ ያማረ የስምህንም አጠራርም ምንስ የጣፈጠ ይሁን። የእግዚአብሔሩ ወልድ እናቱን ባለሟል ዮሐንስ ወይ በዘጠኙ ሊቃን ምሳሌ ሰላም ታቀርብልሃለሁ። ምስጋናዬንም ተቀብለ ዋጋ ነው ያልተከፈለበትን ክብርህ ማድለ ስጠኝ። አሚን። የቅዱስ ዮሐንስ ወልደ ነጎድጋድ ቀዳማዊ ቃልን ስጋ ሆነ በእኛም አደረ ያለ ከፍ ያለውን የተዋህዶ ሰማያዊ ትሩፋት ጥምቀት ጥምቀትንም የወጣህን ምስል የተሰኘው ዮሐንስ ሆይ ሰላምታ ይገባል። አራተኛው የተመንገል የጻፍከው ዮሐንስ ሆይ የተባልከ ዮሐንስ ሆይ ማዛንም በሰው ሁሉ አፋጣኝም በጎ በጎ ሸተተ ሰላም ላከ ወልደ ነጐድጓድ ዮሐንስ ሆይ ሰላምታ ላንተ ይገባል። ዮሐንስ በሰላም ተላንቴ ይገባል። ይሁዳ ጌታ ኦጎሎ ሰን ዮሐንስ በሰላም ተላንቴ ይገባል። ድንግል ዮሐንስ በሰላም ተላንቴ ይገባል። ወንጌላዊ ዮሐንስ በሰላም ተላንቴ ይገባል። በኢየሱስ ክርስቶስ አጠገብ የተቀመጥ የተቀመጠው ዮሐንስ በሰላም ተላንቴ ይገባል። የቅዱስ ዮሐንስ ወልደ ነው ጎድጓዳ አምላክ ቅዱስ እግዚአብሔር ሆይ እኔን አገልጋይህ ሕዝበ ክርስቲያንን ሀገራችን ኢትዮጵያ በቃል ኪዳነ ከክፉ ነገር ሁሉ ጠብቀን ከነብስን ከሥጋ መከራን አድነን። ለዘላለም አሜን አሜን ይሁን ይደረግልን። የቅዱስ ዮሐንስ በረከት ረድኤት ይደርብን።